አሊያ ጂያን ላይ በመተኮስ ተከሳ ችሎት ላይ ቀርባለች። አሁን ውጤት እስከሚነገራ ድረስ እየጠበቀች ነው። ጂያን ደግሞ በአንድ በኩል በቀላሉ ለመውጣት ከፈለግሽ እኔን አግቢኝ ብሏታል። እሷ ግን በሞት ይሻለኛል ብላ እንዲፈረድባት መርጣለች። አሁን ችሎት ላይ ሆና ጂያን ጨንቆት ወደዚያ ወደዚህ እያለ እየተመላለሰ ጠበቃው ውጤቱን ሊነግረው ወደ እሱ እየመጣ ነበረ። ጠበቃው ወደ ጂያን እንደቀረበ ጂያን በቃ ትጨነቅ። በመጨረሻም እንግዲህ ወደ ሀገሯ ካናዳ እንዳትመለስ የጉዞ እገዳ ተጥሎባታል። ቀጣቷን ብዙ መንገድ ትከታተላለች እየነገረው የነገረው ነበረም ጂያን ተረጋጋ በአንድ በኩል አሊያ ብዙም አልቆየችም እጇ በካቴና እንደተሰረ እየወጣች ነበረ ይህን መረጃ ሶሻል ሚዲያ ላይ እንዳለ ተለቆ የተመለከተችው ናሬ ናት ናሬ በስልኳ ይህን ዜና ስታይ ፍጹም አልወደደችውም በጣም ነበር የተናደደችው በጣምም ገረማት እንዴት ብላ ራሷን እየጠየቀች ነው በአንድ በኩል የጂያን ፍቅረኛ የሆነችው ሚኔ ቀጥታ በኮምፒውተሯ ላይ ይህን ዜና ስታይ እንዴ እንዴ ሊሆኑ ይችላል ብላ ራሷን እየጠየቀች ነበረ ከዛ በፍጥነት ለጂያን እየደወለችለን ነበረ ሄሎ ጂያን ምን እየሆነን ያለው ምንድነው ነገሩ ተናገሮ እያለች እሱ ከደረጃ ላይ እየወረደ ነበረ። ሚኔ እየሰሞች ነው ምን ተፈጠረ ይላታል። ጂያን ምን እየተኬደ ነው ያለው ትሏለች። በኋላ በኋላ እናወራለን ይላታል። እንዴ ምን ማለት ነው? ሁሉም ሰው ኮ ስለአንተና ስለ አሊያ ኮ ነው እያወራ ያለው አለ። ደግሞ መቼ ነው አንተ ላይ ሽጉጥ የተኮሰችበ ምን ማለት ነው? ባለፈው የቆሰልከው ለዛ ነበር እንዴ? ጂያን እባክ ንገረኝ ንገረኝ ስት ነበር። ሚኔ በኋላ እያልኩ ሽኮን ይላታል። እንዴ ሲጀመር እንዴት ተዳፍራ ነው እንደዚህ ልታረገብህ የቻለችው ምን የሚያገናኛችሁ ነገር አለ ብላ አንገብግባ ስጠይቀው ቢዚ ነኝ በቃ ብሎ ስልኮን ጆሮ ላይ ዘጋው። ጭ ብላ ተናዳ ስልኳን እያወረወረች ነበረ እና አሊያ ደግሞ ቀስ እያሉ ከጠበቃዋ ጋር ሆና እየወጡ ነበረ። ፍለፊት ድንገት ጂያን እየመጣን ያለው ጂያን፣ ፍለፊቷ ሲቆም ወደ ቤት መሄድ አለብን እያለት እኔ ከአንተ ጌተማ ልሄድም ትለዋለች። ከእሷ ጀርባ ጠበቃዋ ነበረ፣ ከጂያን ጀርባ ደግሞ ኤሮል የእሱ ጠበቃ እንዲሁም ከድር ቆመዋል። ከአንተ ጌተማ ልሄድም ዞር በልልኝ ትሏለች፣ ትለዋለች። እሱ ግን መንገድ እየዘጋባት ና አብረን መሄድ አለብን ብሎ እጇን ያዛት። ልቀቀኝ ልቀቀኝ እያለች ስትታገል ጠበቃው ደግሞ ፖሊስ እያለ መጣራት ጀመረ። ነገር ግን በመጨረሻም አሊያ ጇን እየተጎተተች ቀጥታ ከፍርድ ቤቱ እየወጣች ባካት ጎትተኝ ብላ እየጠይቀችው ነበር ነበረ ናይ ተራሚሽ ተራሚሽ ተራሚሽ ተ ግላታል። ጋዜጠኞች ፎቶ ሊያነሷቸው ቪዲዮ ሊቀርጿቸው ነበረ። ከድር ረፉ ረፉ እያለ ከነሱ ጋር ሊጣላ ነው። ጂያን ቀጥታ እሷን ይዟት መኪና ውስጥ እያስገባ ነበረ። አሊያ እባክሽ ነገሮችን ከባድ አታርጊብኝ፣ እባክሽ ግቢ እያላን ነበር። ቢያንስ የት እንደሚሄድ እንኳን ንገርኝ። እኔ ከአንተ ጋር የትም ሄድ አልፈልግም ስትለው ነበረ። ግቢ ግቢ ግቢ እያላን ነው። ምንት ሰዎች ናችሁ ግን ትላለች። ቀጥታ እየገባች ከዛ ጂያንም ተከትሏት እየገባ ነበረ። ጉዞ ጀምረዋል። በሌላ በኩል ሰዳከት ከህፃኑ ጂያን አጠገብ ናት። እናቴ እናቴ እያለቀኑ ምልኮ ለ በኋላ አሁን ደካክሞት እንቅልፍ ወስዶታል። ሰዳከት አጠገቡ ናት። ድንገት ካያመጣ እናቱን ጠርቷት መጣሁኝ ትለዋለች። ቀጥታ ተከተለው እየወጣች ነበረ። ውጤቱ እንዴት ሆነ አለችው። ያው የጉዞ ገዳ ተጥሎባታል ግን አትታሰርም፣ እንዳትታሰር ተፈርዷል አላት። ተናደደች። መታሰር ነበረባት እስር ቤት ይገባን ነበረ፣ መበስበስ ነበር ባስተን ነበረ። እማዬ የሚያሳስበኝ ነገር እሱ አለም ናሬ፣ ዛሬ ከሆስፒታል ትወጣለች። ምንድነው የምናደርገው አላት። እና ምንም ያለችው ነገር የለም ወደዚህ ቤት ነው የምትመጣው ብላ ጠየቀችው። አላውቅም ምንም የነገረች ነገር የለም ለአሁኑ ምን እንደሚሆን አላውቅም ይላታል። ጥሩ ጥሩ አንተ በቃ ሂድ አለችው። እማዬ አብረን እንሄድ እንጂ እኔ ብቻ ምን አደርጋለሁ? አንቺ ለምን አትሄጂም? እያላን ነበረ። አይ ተዋት፣ ተዋት ከፈለገች ትምጣ ካልፈለገች አትምጣ። ምንም ማድረገው ነገር የለም እዚህ እጠብቃቸዋለሁ እያለችው ነበረ። እሺ እማዬ ናሬ፣ ሌግ እንደዚህ መናደድ የለብሽም እያላን ነው። ከተመለሰች ተመለሰች፣ ወደ ባሏ ቤት ከሄደች ግን ውጤቱን በኋላ ትቋቋመዋለች። እኔ አያገባኝም። ሻይን ዛሬን ናሬ ሊያያት ሄዶ ነበረ አለችው። ከደንገጥ ብሎ ናቱን እያያን ነበረ አረገልንገረ ናሬ ወደዚህ ቤት ከተመለሰች ሻይን በፍጹም እዚህ ቤት ውስጥ አይገባም እዚህ ቢስት አይገባም፣ እያለች ስትናገር ሻይን ሊገባ አለና በር ጋር ቆሞ እያዳመጣቸው ነበረ። ከእሱ ጀርባ ደግሞ የቆመችው ፓኪዜ ናት። ፓኪዜ ሻይን በጣም ነው የምትወደው። ሻይን እንደዚህ የሰዳክትን ውሳኔ ከሰማ በኋላ ተናዶ እየሄደ ነበረ። ፓኪዜ ጨነቃት። ጨንቋት ቀጥታ ወደ ናሬ ለመደወል አሰበች። እንደምንም ብላ አቅሟን ሰብሰብ ባርጋ ደወለችላት። ናሬ በሌላ በኩል እዛው ሆስፒታል ውስጥ ነበረች። ናሬ ፓኪዜ እየደወለችላት ስታይ ምን ተፈጠረ ብላ ስልኩን አነሳች። ሄለው ፓኪዜ፣ ምን አዲስ ነገር አለች ግራል፣ እንዴ? አለቻት። ይኸውልሽ ናሬ፣ ይሆን ነገር ልነግርሽ ፈልጌ ነበረ። እኔ አያገባኝም ዩኒቨርስቲን በርግጥ ስለዚህ ጉዳይ ግን ይኸውልሽ ማወቅ ስላለብሽ ነው አለቻት። እኮ ምን ተፈጠረ? በያ ነገርኝ ትላለሽ ናሬ በጣም ጓጉታ። ይኸውልሽ ቅድም ወይዘሮ ስዳከት ስታወራ ሰምቻን ነበረ። እና እንዳለችው ከሆነ ያው ናሬ ወደዚህ ቤት ከተመለሰች ሻይም በፍጹም እዚህ ቤት አይገባም ስትል ሰሟት አለቻት። ከዛ ናሬ ቀስ ብላ ስልኮን ዘጋቸው። እምባ እየተናነቃን ነበረ። ለባላ ኦስካን ወደ ቤት በፍጹም አልመለስም ብለው ነበረ። ምናልባት አሁን ግን ወደ እናቷ ቤት ከሚሄድ ይልቅ ወደ ባሏ ቤት ለመሄድ እያሰበችበት ነው። ፓኪዜ እንደዚህ ደውላ መረጃ ስታሳውቅ ድንገት እናቷ መታለት በላ ተነሰች። ምን አገባሽ አንቺ ምን አገባሽ ስትል ነበር። አትምጣ አትምጣ። ወይዘሮ ዘሮ ናሪ መምጣት የለባትም በሷ ምክንያት ነው ይሉ ጣጣ ይመጣው እንዴ? እሷ ዝም ቤት ከመጣች እኮ ሻይን ድጋሚ እኮ አይገባም። ታዲያ እኔ ሻይንን ድጋሚ ላላ የሆነው ምን ማለት ነው ስትል ነበር። ግቢ ግቢ፣ ይገልሽ አለ አንቺ ልጅ ብላ ወደ ቤት ይዛት እየገባች ነው ጂያን እንዲሁም አሊያ ቀጥታ ወደ ቤት እየተመለሱ ነው። በጣም ረዥም መንገድ ነው። ካንተ ጌትም ሄድ አልፈልግም፣ መኪኖን አቁሞ ትለዋለች። ዝም ብሎ መኪኖን ያሽከረክራል። ማን ነው የማናግረው? ጂያን እየሰማኝ ነው፣ መኪኖን አቁሞ፣ ካንተ ጌትም ሄድ አልፈልግም ትለዋለች። ዝም ብሎ መኪኖን ያሽከረክራል። አትሰማም እንዴ ብላ ቀጥታ እጇን መሪው ላይ እያስቀመጠች መሪው በአንድ አቅጣጫ ሲሄድ፣ በሌላ በኩል ጂያን ደግሞ ረፊ ረፊ አደገ ይፈጥራል። ምን ሆነሽ ነው እያላን ነበረ። ረፍረፍ መኪኖን አቁሞ አቁሞ፣ ካንተ ጌትም ሄድ አልፈልግም እያለች ነው። መኪኖን ካላቆምክልኝ ብላ አስቸገረቸው። ከዛ መሪውን እንዲህ ስታሽከረክር በድንገት አቅጣጫ ስቶ በዳር በኩል እየቆመ ነበረ። አሊያ ጨንቋታል። ቀጥታ እያለቀሰች ከመኪና ከወጣሽ በኋላ በጣም በራ ነበረ። ትንሽ ራቅ ብላ መጫው ጀመረች። ባይል እየጮች ተንበርክካ እያለቀሰች ነበረ። ጂያንም ቀስ ብሎ ወደ እሷ እየጠጋ ነበረ። ትከሿን እያዛርጎ ሊያባብላት እየሞከረ ነበረ። ነገር ግን እሷ አትፈልግም። በጣም አሳዘነችው። ዝም ብሎ እያያን ነበረ። በጣም ታሳፍራለህ። እንዴት እንደዛ ታደርጋላችሁ? ምን ማለት ነው? ልጄን እንዴት ፍርድ ቤት ይዛችሁ ትመጣላችሁ? ገና ትንሽ ልጅ እኮ ነው። ቆይ ምን አድርጋችሁ ነው? ልጅስ ምን አጠፋ? ቆይ እንዴት ህጻን ልጅ ላይ እንደዚህ ይደረጋል? እናቱን በዚህ ሁኔታ እንዴት እንደሚያዝን ልቡ እንደሚሰበር አታውቅም እንዴ ስትኖ ነበር አላየሽም ይላታል ምን ምን ትለዋለች አላየሽም በፍጹም አላየሽም አላት ከዛ ዝም ብላ አሁንም ማልቀስ ጀመረች በጣም ያሳፍራል ያሳዝናል ግን ዴኒዝ ደና ነው አለችው ደና ነው ደና ነው ችግር የለም አታስቢያት ትጫነቅ እያለ ነበረ እንዴት አልጨነቅም እናቱ አለው እንዴ እንዴት አልጨነቅም እያለችው ነበረ ከዛም ቀን አለች አንተ አንተ በጣም ክፉ ሰሆነ እኔን ተስፋ ለማስቆረጥ ማታረገው ነገር የለም ግን ተስፋ አልቆረጥም ታያት አለ አለችው ከዛ ዝም ብሎ አያት ከዛ ይቅርታ እያል ነበረ ምን ታሾፋለህ እንዴ ለምኑ ይቅርታ ለቦራኑ ይቅርታ ወይስ እናት ቅድም ሳያደርገችው ነገር ነው ይቅርታ ምንም እየገባኝ አይደለም እኔ እኮ ክስ መስርተብኛል እኮ ሆን ብላን የተኮሰችብኝ እኮ ብላል። ግን ትክክለኛውን ነገር ታውቃለህ። ሆን ብለህ ሆን ብለህ ነበረ። አሁን ደም ይቅርታ ትለኛለህ። ለምን ማታርስ መስለው እስጥለው ነበረ። እንግዲህ በቀላሉ ከዚህ ነገር እንድትወጭ እኮ እኔ ማግባት አለብሽ አላት። አንተ ትንሽ የምታወራው ነገር አይሰቀጠጥም እንዴ? ትንሽ እንኳን አይከብድም እንዴ? ከአንድ በተስ ይወጣ አለችው። ለምንድን ነው እንደዚህ ለማድረግ የፈለግኸው? እስጥለው እንዳታመልጭ ነው፣ አበቃ ትተሽ እንዳትዪ እያለ ነበር። በጣም ጎበዝ ጎበዝ። እሺ ብላውንም እያለቀሰች ነበረ። እንኳን ደስ አለ ይሄን አገር ትቼ የትም መሄድ አልችልም። አዎ እንዳልወጣ ታግጃለው። በመጨረሻም አላማን አሳካ። ሌላ ምን ይባላል እስኪ። እንኳን ደስ አለ ሌላ ቅድሜ የቀረ ነገር አለ፣ በል ተናገረ፣ አለችው። እኮ አግቢኝና ራስሽን አድኛ እኔን ካገባሽኝ ልጅሽንም ሰጥሻለሁ፣ እንደፈለግሽ መሆን ትችያለሽ አላት። ፍጥጥ ብላ አየችው። እብድ ነህ ያማ አለ እብድ ነህ ስማ። እኔ በፍጹም እንደዚህ ዓይነት ነገር ውስጥ አልገባም፣ እሺ? ጫፌን እንኳን አነካኝም፣ እሺ? ቆይ፣ አንተ እንዴት ነው እናት ያሳደገችህ? እናት ፍቅር ሰጥታ አላሳደገችህም እንዴ? አላቀፈችህም እንዴ? ይህን ኔ ያለ ትኩረት ተነፍገነው እንዲህ ያደግከው ምንድን ነው? ቆይ እንዴት ነው እንደዚህ ብለህ የምታወራው? ትንሽ ለወንድማ አታዝንም እንዴ? የወንድም ሚስት ኮኔ ቢገባ እንዴት እንደዚህ ይደረጋል? እኔ አዝንላለሁ እኔ ያልናደድብም እውነቱን ልንገረ ግን በቃ አዝንላለሁ። በጣም ምስኪን ሰው ነህ፣ በጣም ተሳዝናለ እያለችው ነበረ። እንዲህ ስትለው ትኩር ብሎ አያት። እንዲህ እያያት ስልክ ተደወልላት። ናሬ ናት የምትደውልላት። ትንሽ ከሱ ራቅ አለች። ወደፊት እየተራመደች ነበረ። ሄሎ ናሬ፣ እየሰማኝ ነው ትላታለች አሊያ። ወጣሽ እንዴ አለቻት። ፈጣሪ መስገን ወጥቻለሁ። እንዴ ወጥቻለሁ። እንግዲህ ሳልታሰር ጉዳይ እንድከታተል ተፈቅዶልኛል፣ ግን የጉዞ እገዳ ተጥሎብኛል አለቻት። አሊያ፣ የእውነት በጣም በጣም ነው የማዝ፣ ነው ምን እንደሚባል ራሱ አላውቅም። ግን በወንድ በጣም ተናድጄበት፣ አለ ትላት አለች ተይ ተይ፣ ስለሱ አታስቢ እባክሽ፣ ስለሱ አታስቢ አንቺ ለራሽ ብዙ ሐሳብ አለብሽ፣ እረፍት ማድረግ አለብሽ። ታውቂ ያለሽ ዛሬ ነው አመተጫው አለቻት። አዎ አዎ ከሁለት ሰዓት በኋላ ምናምን ነገር እንደምወጣ ነግረውኛል። ሽውን አንቺ ለኔ ያለሽው ብላ ጠይቀቻት። ወንድምሽን በፍጹም ልላቀቀው አልቻልኩም አሁን አጠገቡ ነው ያለሁት ግን ቀጥታ ወደ ሆቴል ነው የሚሄደው አለቻት። አሊያ እባክሽ፣ ወደዚህ ነው መምጣት መምጣት አለብሽ፣ እናውራ እባክሽ፣ አስፈላጊ ነው አለቻት። አሊያ ልምጣ እርግጠኛ ነሽ? አለቻት። አዎ እባክሽ፣ በጣም አስፈላጊ ነገር ነው እባክሽ ብላ ለመነቻት። ከዛ አሊያ መጣው መጣው ብላ በቀጥታ ወደ መኪናው እየጠጋች ነበር እኔ እኮ የሚገርመኝ ነገር እህተ እንደዚህ መልከ መልካም ሴት ሆና አንተ እንዴት እንደዚህ ክፉ እንደሆንክ ነው ግራም ይገባኝ፣ እያለችው ቦርሳዋን ከመኪና ውስጥ እየወጣች ነበረ። ወዴ ነው ብሎ ጠየቃት። ወደ ናሪ ሆስፒታል ልሄድ ነው አለችው። በእግር በእግር እኮ የሶስት ቀን መንገድ እኮ ነው አላት። ምንም አማራጭ የለኝማ እያለችሁ ነበረ። እባክሽ ግቢ ይላታል። ግን ይውልህ በእህትህ ጉዳይ ምንም ጣልቃ እንዳገባ ትሰማኛለህ አደለ? ምንም አያገባም ስለ ናሪ ጉዳይ አለችው። ዝም ብሎ አያት። ቀጥታ ወደ ሆስፒታል እየመጡ ነበረ። በሩ ጋር እንደ ደረሱ ሁለቱም ከመኪና ወጡ ጃን አሁንም ቢሆን አጠገቧ ነው ያለው ድንገት ሚኔ አየቻቸው በርቀት ሚኔ ስታያቸው ደነገጠች ከዛ በቀጥታ ወደ ሁለቱ እየጠጋች ነበረ ወይዘሪት ሚኔ እንዴነሽ እያላል ነበረ አቶ ጃን እንዴነ እያለችው እሷ አጠገቧና ስትከተላቸው ነበረ ነገር ግን አሊያ ቸኩላ ስለነበረ በፍጥነት ወደ ውስጥ እንደገባች ጃንና ሚኔ መጨቃጨቅ ጀመሩ ጃን ምን እየሆነ ነው ያለው እስኪ ንገረኝ ምን እየተኬደ ነው ያለው ምንድንነው ነገሩ ቆይ አንተ እንዴ አሊያን ከሳት አልነበር እንዴ አሁን ደግሞ አጠገቧ ምን ታረጋለ ታዲያ እዚህ ምን ትሰራለች እያለችው ነበረ እንዲ መሆን አለበታ አላት ለምን ለምን ለምን ሲባል ምን ማለት ነው ትሏለች። ምክንያቱም እኔ ስለፈለግኩኝ ነዋ እያለ ይመልስላታል። ግራ አጋባት። ሁለቱም ቆሙ። ይኸውልሽ ቅድም በስልክ ስልሽ ነበረ። አሁን ይሄን ለማውራት ጊዜው አይደለም፣ በኋላ እናወራለን። በኋላ ማታ መጥቼ እናወራለን አላት። ሲጀመር አንተ ቤት ስትመጣ እኮ ወሬ ከማውራት ይልቅ እኮ ፍቅር ነው የምንሰራው፣ ለወሬም ጊዜ አይኖረ። በላውን ተናገር፣ በልበል፣ ፍጠን ፍጠን ትሏለች። አሁን ጊዜ የለኝም ታይም፣ በቃ ብሎ ሊሄድ ነበረ። እጁን እያያዘችው እኔ እኮ ነገሮችን ለመረዳት እየሞከርኩኝ ነው ጂያን፣ ቢያንስ ተረዳኝ እንጂ ምንድን ነው አለችው። ሰው እያየን ነው እጅሽን አንሺ፣ ገጄ ላይ ሰው እያየን ነው፣ ሌላ ነገር ነው ይመስለው አላት። ቀስ ብላ አነሳች። እሺ ሺ ይቅርታ፣ እሺ በልበል፣ ተናገር፣ ተናገር፣ ምንም አልገባኝም። ሴት ከሰዓት ነበራ ትክክለኛ ታደዚህ ምታደርጋለች በተለይ አጠገበ አለችው። የምታወሪውን ነገር ተጠንቅቂ እቺ ሴት እያል ስጣሪያ ትኩ ስም ያላት እኳ ትመስልም እኮ ስም አላት። ሺ አሊያ ነው ስሟ የአልቦር ቤተሰብ አባል ናት። ይህን ነገር ወቂ አላት። ምን ማለት ነው? ቆይኔ ዜናውን በትክክል አናልበብኩ ምንዴ በመካከላችሁ ምንድ የተፈጠረው? ምንም እየገባኝ እኳ አለም ተኩስ አባለች አለ አለች። አዎ ተኩስ አብኛለች እያለን ነው። ታዲያ ምሮ ነገሩ ምንድን ነው? ቤተሰብ ናት ምናምን ነገር የምትለኝ ምን ማለት ነው? ስትሆ ነበር። ምክንያቱም እሷ ሚስቴ ትሆናለች። አሊያ ይኔ ሚስት ትሆናለች አላት። ምን ብላ ታዋለች። ከዛ እሱ አሁ እንደዛ ነው ብሉ ትቷ ትሄደ። ሚኔ ደነገጠች። ከዛ ትንሽ ቆይት ብሎ ጃን እየመጣ ነው አሊያ ውስጥ ገብታለች። ከናሬ ጋር እየወሩ ነበረ። አሊያ ውስጥ ናት እንዴ ብሎ ካያን ጠይቀው፣ አ ውስጥ ናቸው ወንድ ብሎ ይመልስለታል። ከዛ አሊያ ና ናሬ ትንሽ ቆየት ብለው ወጡ። እንደ ወጡ ናሬ ወደ ቤት እኒዳ እያላን ነበር። ጃን ወደ ቤት አልሄደ ወደ ባሌ ቤት ነው የሚሄደው። ጃን ታሳፍራለ በጣም በጣም ነው የምታሳፍረው። ቢያንስ እንኳን ለቦራለ ወንድ የለም እንዴ ምን ማለት ነው? እሷን መክሰስ ማለት እንዴ ነው አልገባኝም እኮ እያለችው፣ እሱን እንደዘነ ጥያቄ ስጠይቀው በስነስርት አናገኝ ታላቁ ወንድምሽ ነኝ። ያልገባሽ ነገር ካለ ልንም ነገር አንድ በአንድ ነግርሻለሁ። ግን አሁን ከዚህ እንሄድ እያለ ነበረም። እንዲህ ሲላቸው ከዛ ወዲያው ነበረ አሊያ ጨቅጨቃ ተዋት ብላ ጣልቃ እየገባች የነበረው ጂያን እና ናሬ እንዲህ ተፋጠው፣ ከዛ ወደ ባሌ ቤት ነው የምመለሰው ስትል በቀጣይ ግን ማለት ነው እጁን አነሳለሁ ካለ ያለባል ነው ምትቀሪ ብሎ እያስፈራራ ነበረ። ከዛ አንድ ላይ እየወጡ ናቸው። ሚኔ የተፈጠረውን ነገር በደንብ ከታዘበች በኋላ ወደ ቢሮዋ መጣች፣ እያለቀሰች ነበረ። እነ ጂያን ቀጥታ ወደ ውጭ እየወጡ በአንድ በኩል አለ ጂያን፣ አንድ ጊዜ እናውራ አለችው። ወደ መኪኑ ይገባ ነበር። ከዛ ወደ ሷ ተጠጋ። ወለ፣ እኔ ወደ ትልቁ ቤት አልመለስም አለችው። ወልሽ፣ ግን መምጣት አለብሽ አላት። ለም ብዬ ነው መጣው አለችው። ምክንያቱም ለጂያን ቃል ገብቼ ይሰጣለሁ እንደ ማመጣሽ አንቺን ሲላት፣ አሁንም ይፈልገኛል አለ ናፍኩት አለ አለችው። አዎ አዎ ናፍቀሸዋል ሲላ ነበር። ነግሬ እኮ ነበረ አዎ አዎ እናቱ እኮ ነኝ። ስለዚህ በቃ ልጄን ወደን ይዘህልኝና ሁሉም ነገር ይፈታል አለችው። እንደዛ ይሆንም አላት። እባክህ እባክህ ብላ እየለመነችው ነበረ። ብዙ ከለመነችው በኋላ ነይ ሽ ግቢ እንነጋገርበታለን እያላን ነው። ናሬ ጣልቃ እየገባች ነው። አንቺ ያገባሽም ዞር በይ። ለማንኛውም መጀመሪያ አርግ ያልኩሽን ነገር ታደርጊያለሽ እያላን ናሬ፣ እንዴ አንተ ቆይ ለምንድን እሷ እንደዚህ ለመቆጣጠር ያሰብከው? እንዴ ምንድን ነው ሚስትህ አረካት እኮ ስለው ነበረ። አዎ ሚስቴ መሆኗ የማይቀር ነገር ነው አላት። እንዲህ ሲል ናሬ ደነገጠች። ክቡ በረልቹ ነው በቃ አሁን መኪናውስ ግቡ ብሏቸው በቀጥታ ለአሊያ የመኪናው በር እየከፈተላ ነው ጂያን። እንዲህ ሴቶቹ ከገቡ በኋላ መኪናውስ ገብተው ሲንቀሳቀሱ ሚኔ በመስኮት በኩል እያየች ስታለቀስ ነበረ። ከደቂቃዎች በኋላ ቤት ደረሱ። አንቺ በር ጋር ቁሚ እያላት ጂያን በቀጥታ ወደ ውስጥ እየገባ ነበረ። ሻይን ደግሞ ከግቢው እየወጣ በር ጋር ድንገት ፍለፊት ናሬን አያት፣ እሷም አየቸው። ከታዘቀ ብሎ መሬት መሬት ማየት ጀመረ። ዝም ብሎ ፍጥጥ ብሎ ከታዘባ በኋላ ቀጥታ በአጠገቧ ሊያልፋልና አጠገቧ ሆኖ ደረሰ። በጎን በኩል ፍጥጥ ብሎ ያ በኋላ ምንም ሳይላት መኪና ውስጥ ገብቶ እየሄደ ነበረ። ሲሄድ ዞር እያለች ታየዋለች። በአንድ በኩል ፓኪዜን ብትሆን ብዙም ሳትርቅ ሁኔታውን ስትከታተል ነበረ። ጂያን ወደ ቤት እየመጣ ነው ያለው ካያ ኧረማ የመጀመሪያ ና ሳውቃት ይለዋል። ችግር የለም ችግር የለም እያለው ነበረ። በመጨረሻም ጂያን ህፃኑን ቀጥ ሳለ ለአሊያ ሊሰጣት ነው ትንሽ ጊዜ ከእሷ ጋር አብሮ እንዲቆይ። ከዛ አሁን ወደ መኝታ ክፍሉ ሲመጣ ጂያን ህፃኑ እላዩ ላይ ቆልፎ ነበረ። በአንድ በኩል እሞ በር ጋር ተቀምጣ በሩን ክፈት እያለችው ስታባብለው ድንገ መጣ። ምን ተፈጠረው እሞ ብሎ እየጠየቃን ነበር። እላዩ ላይ እኮ ቆል ሊቆልፎ ኮን አለችው። ሲጀመር ሕፃን ልጅ የሚተኛበት ክፍል ውስጥ እንዴት በውስጥ በኩል ቆልፍ ታስቀምጣላችሁ ብሎ በቀጥታ እንድትሄድ አረገ። ከዛ እሱም ተቀመጠና በሩ ጋር፣ ጂያን ጂያን በሩን ክፈት እያሉ ነበረ። አጎቴ ጂያን፣ ዋሽተኛል፣ ዋሽተኛል እማዬን አመጣልሀለሁ ብለኝ ነበረ ግን ዋሻኝ አለው። ኧረ እኔ አልዋሻሁህም እንዴት ዋሻሁህ? ያንተ እናትህ እኮ መጥታለች እዚህ ናት አለው። ጂያን ለማመን እየከበደው በሩን ከፈተ። ዋሽተኛል፣ ዋሽተኛል፣ በጣም አዝኜብህ አለሁ። አሁንም ቢሆን በውሸት ልታባብለኝ ነው አደል ይለዋል። እንዴት ልዋሻ እችላለሁ? እናትህ እኮ እየጠበቀች ነው በር ጋር ና አብረን እንሂድ እያለው አቅፎት ቀጥታ ከውስጥ እየወጡ ነበረ እንዲህ አክፎት እየወጡ ከያ ደግሞ ከጀርባ ሆኖ እየተከተላቸው ጂያን ደስ ብሎ ነበር። ህፃኑን ለአልያ ሊሰጣት ከዛ ሁለቱም ድልጅ ተያይዘው አብረው እየተራመዱ ድንገት ሰዳከት መጣች። ጂያን ህፃኑን አምጣው፣ ህፃኑን አምጣው ጂያን እያለች ራመድ ራመድ እያለች ትከተለዋለች። እሱ ግን ዝም ብሎ ህፃኑን ይዞት ይራመዳል። ጂያን እየተናገርኩኝ ነው፣ ሰማኝ ሰማኛ እንዴ ትለዋለች። አቅም አጣች ለመሮጥ እያሰበች ነው። ነገር ግን ጂያን ህፃኑን እጁን ይዞት ወደፊት እየመጣ ድንገት አሊያ አየቻቸው። ስታያቸው በጣም ነበር ደስ ያላት። ህፃኑ ወዲያው ጂያንን ሊለቀውና በፍጥነት ወደ እናቱ በሩጫ ሲ ከተላት እሷም እየሮጠች መታ እያቀፈችው ነበረ። ሁለቱ እንዲህ ሲተቃቀፉ እያየችው ሰዳከት በጣም ስትናደር ነበረም። አሊያ ልጇ በጣም ናፍቋን ነበረ። በደንብ አርጋ ካቀፈችው በኋላ ህፃኑ ጂያን ዞር ብሎ አጎቱን አጎቴ ቃልን ስለጠበቅ ካመሰግናሉ ብሎት እያቀፈው ነበረ። በዚህ መንገድ እንዲህ ያቀፈው ምንድነው የሌሄዱ ነው ብላ ሰዳከት ስትጠይቅ፣ ያው እንግዲህ ናሬ ቤት አብረ ይሆናሉ፣ ከተወሰነ ጊዜ በኋላ ይመለሳሉ እያለ ካይ ይናገራል። ጃንም ቢሆን ጃን ይውል፣ አሁን ከእናት ጋር ወደ ናሬ ቤት ሄዳለ፣ ከእሷ ጋር ትንሽ ጊዜ ትቆይና ከዛ ደግሞ ወደኛ ትመለሳለ፣ ተቃል ትገባላ አለው። ህፃኑም እሺ እያለው ከእናቱ ጋር እየሄደ ነበረ። አሊያ እሱን አቅፎ ዞር ብላ ሰዳከትን ነበር ያየቻት። አብረው እየወጡ ናሬም ብትሆን ወደ ውስጥ ገብታ ነበረ። ልትወጣት ስትል አንቺ በጣም ታሳፍሪያለሽ ትላታለች ሰዳከት። ናሬ ዝም ብላ ያየች ነበረም። ከዚች አሊያ ጋር ወደዛ ሸለ መጥባጥ ቤት አብረሽ ልትሄጂ ነው በጣም ያሳፍራል፣ ታሳፍር ያለሽ በጣም ስትላት፣ ናሬ ትኩር ብላ እናቷን አየቻት። ፈገግ ብላ ያየቻት። ቆይ በቀጣይ ደግሞ ሊጎዳሽ ከሞከረ ምን እንደምታደርጊ ውጤቱን አያለው አለቻት። ናሬ ትኩር ብላ እናቷን ካየቻት በኋላ መልስ አትመልስላት፣ ቀጥታ እየወጣች ነበር ከአያ በልነ አሊያናን ታደርሳቸው በደንብ ሁኔታውን ተከታተለሽ ብሎት እንድሄድ እያደረገው ነበረ። ጂያን ከእናቱ ጋብቻውን ቀር ናና ወደ ውስጥ እናውራ ብላው ወደ ውስጥ ሊገቡ ናቸው። ሰዳኬት በሁኔታው በጣም አፍራለች። እንዲህ መሆኑ እያበሳጫት ነው ና እናውራ ብላ ጂያንን ወደ ውስጥ ይዘው እየገባሽ ነው። ሁላችሁም ውጡ ከዚህ ብላ በቀጥታ ወደ ነፓኪዜ ቤት እየገባሽ ነበረ። ከዛ ነፓኪዜ ወጡ፣ በሩን እየዘጉ ነበረ። ዳግመኛ ሁለተኛ እንደዚህ ደፍራ እንድታሳፍረኝ አልፈቅድ ለምሽ ጂያን ስትሎ ነበረ። እማዬ ምን አረኩኝ ይላታል። እኔ ያልኩትን ነገር ተቃራኒ በሙሉ እያደረክ ነው። እኔ ካልኩት ውጭ ካዘዝኩት ውጭ አሳፍረኛል፣ ግን አልፈቅድለም ከዚህ በኋላ አለችው። እማዬ ምንም ነገር ያረኩት ነገር የለም። እኔ ቦታ አውቃለሁ፣ ከአንቺ ተቃራኒ ምንም ያረኩት ነገር የለም። ግን ዛሬ ያረግሽው ነገር ትክክል አልነበረም። ዛሬ የሆንሽው ልክ ህሊና እንዳላት እንደ እናት አ ሰላም ለሚያደርግ ሸው እንዴት ያንን ልጅ ይዘሽው ፍርድ ቤት ትመጫለሽ? ምን ማለት ነው እማዬ? አንቺም እኮ እናት እኮ ነሽ፣ እንዴት ሌላ እናትና ልጅ ላይ እንደዚህ ነገር ታደርጊያለሽ? ሲላን ነበር። ስማ እዚህ በተራሮቹ መሬት ላይ ለመኖር ከፈለክ ህሊና መሸጥ አለበ። ስለ ህሊና ለእኔ መተለትን ነግረኝ እንዳትሞክር እያለችው ነበረ። እማዬ እየርንበት ያለው መንገድ ከባድ መንገድ ነው ይገባኛል፣ ግን አንቺ ደግሞ እንደዚህ በሆነ የለብሽ መዓላት ከባዱ መንገድ ላይ ቀበሮች እንዳይበሩ መጠንቀቅ አለበ። አንተ ግን እሷ ላይ በጣም ለስለስ እያልክባድ ነው። ምንም እየገባኝ አይደለም፣ ባህሪው ይቀየራል። ምን ሆነ ነው ግን አንተ አለችው። እማዬ ማድረግ ያለብኝን ትክክለኛ ነገር ብቻ ነው አድርገው እያለን ነው። እናትና ልጅ መግባባት ከብዳቸው ይውላል። እች ልጅ እባብ ናት። አሁን ቀጥታ ወደዛ እባብ ቤት ሄደች ናሬን ይዛት ከዚህ በኋላ ምን ሊፈጠር እንደሚችል ስገምት ራሱ በጣም ከባድ ነው አለችው። እማዬ አንቺ እኮ እንሺ እንዳደርግ ያስገድልሽኝ፣ ቅድም የሰራሽ ስህተት ከአንቺ የማይጠበቅ ነበረ። እንዴት እንደዚህ ይደረጋል? በማለት የጠየቃት ስማ ልጁን ይዘውናል አለችው። አመጣዋለሁ ብሏት እየወጣ ነበረ። እምባ እየተናነቃት ነው በሌላ በኩል እነ ካያ እነ ናሬን ይዘቸው ቀጥታ ወደ ቤቷ እየወሰዱ አልነበረም። ናሬ ከአልያ ጋር አልፎ አልፎ እያወራች ከዛ መሃል መንገድ ላይ ድንገት ህፃኑ ጂያን አይስክሪም ካልገዛችሁልኝ ብለው ለተወሰነ ደቂቃ መኪናውን ሊያቆሙ ናቸው። ከዛ በቀጥታ ካያ ወደ ወንድሙ ደወለ ካሳወቀ በኋላ አይስክሪም እየገዙ ከዛ በቀጥታ እንደገና ጉዞ እየጀመሩ ናቸው። በሌላ በኩል እነ ደሚር ቅርብ ጊዜ የተፈጠረው ነገር ግራ እያጋባቸው ነው። ጂያንን በህይወት ዘመኑ እንደዚህ ሲሆን አይተውት አያውቁም። እንደዚህ ሲዋከብ ስላላዩት ድንገት አባቱ ነዲም ይመጣና ለደሚር ቆይን እኮ ምንም እየገባኝ አይደለም። ምንድን ነው ቆይ ጂያን ከቦራን ሚስት ያጣመረው ልጅ ገብተዋል ብሎ እየጠቆ ነበረ። እኔም አልገባኝም። ጂያን እንደዚህ ያደርጋል ብዬ አልጠበኩም ነበረ፣ ግን ጊዜ ነግረናል ይለዋል። አዎ፣ አዎ ጂያን በፍጹም እንደዚህ አይሆንም ነበረ። ምን ተፈጠረ? ምን አስቦ ነው? አለው እውነቱ ፈጠነም ዘገየም ይወጣል። አዎ ይወጣል፣ ምንም አታስብ እያሉ ነበረ። ከዛ በድንገት ነዲም አንድ መረጃ የሚያደርሰው ሰው እየመጣ ነው። ወደ ውስጥ ገብቶ እሱን ሊያገኘው ነው። ከዛ ወደ ውስጥ ገቡ። በነገው ዕለት አብዛኞቹ እቃዎች በአልቦር ሰፈርና ቀጠና መሀል ያልፋል እያሉ ነበረ። ከዛ ነዲም ሌሎች አለው። ሌሎቹን በተመለከተ ከዚህ በኋላ በአልቦር ቀጠና ለማለፍ ከዚህ በኋላ ፍቃደኝነታቸውን እያሳዩ አይደለም አለው። የምርህን ነው? ታዲያ መንገድ አርዝመው በተራሮቹ በኩል ያልፉ አለው። አዎ እንደዚያ ነው የሰማሁት አለው። ለምን እያለ በአንድ በኩል ነዲም ይጠይቃል። እኔም አልገባኝም፣ ነገር ግን በአሁኑ ከጂያን ጋር በጣም ብዙ የሚያቀያየምና የሚያቆራረጥ ነገር እየመጣ ነው ብሎ መረጃው የሚያደርሰው ሰው ሲነግረው፣ ደሚር ተደብቆ እየሰማ ነበረ። የሚገርም ነው እንዴት ጂያንን ሳያስፈቅዱ እንደዚህ ያሰብ? ብሎ ነዲም ራሱን እየጠየቀ መረጃ ያደርሰው ሰው ሄደ። ከዛ ደሚር መጣ። አባዬ፣ ለምን እዚህ ጉዳይ ውስጥ እኛ አንገባበትም እያሉ ነበረ። እኔ አልገባበትም ጂያንን ፈቅደው እንደዚህ ጣጣ ውስጥ አልገባም፣ በኋላ ሌላ ነገር ነው የሚመጣው እያሉ ነበር አባዬ። ለምንድን ነው የምትፈራው? ለምንድን ነው የምትፈራው? ቢያንስ አንድ ጊዜውን ነገር ደፈረ ብላ አድርግ እንጂ እንደዚህ ስትፈራና ስትንቦቆቦቅ በቃ ማንም ሰው ካንተ ጋር መስራት አይፈልግም ብሎ ተናዶ ሄደ። ምን ላርግ ብሎ እያሰበ ነበረም። በሌላ በኩል እነ ካያ አሁንም ቢሆን እነ ናሬን ይዟቸው ወደ ቤት እየመጡ ነበረ። ጃን ደውሎ እየጠየቀ ነው አለፍ አለፍ እያለ። ከደቂቃዎች በኋላ እነ ናሬ ደረሱ። ካያ ከደረሰ በኋላ ወንድሙ ደውሎለት ና እያለው ስለነበረ ከድር እንዲሁም አብሮት የነበረው ሰው አብሮት ይህም ቦታ እንዲጠብቅ እየተናገረ ነበረ። ከዛም እነ አሊያ ና እነ ናሬ ቀጥታ ወደ ውስጥ እየገቡ ናቸው። ወደ ውስጥ ከገቡ በኋላ ቀጥታ ጃን ወደ ተዘጋጀለት ክፍል እየሄደ ነበረ። አሁን ናሬ እንዲሁም አሊያ ብቻቸውን ቀሩ። እኔ የምለው ግን ናሬ፣ እርግጠኛ ነሽ ግን ወደዚህ ቤት መምጣትሽ ደስተኛ የሆንሻት ምንድን ምንድነው ነገሩ አለቻት። አዎ እባክሽ፣ ማለቴ ወደዚህ የመጣሁት ብዙም ደሰሳይ ላይ ነበረ፣ ወደ ትልቁ ቤት ብመለስ ደስ ይለኝ ነበረ አለቻት። ታዲያ ምን ተፈጠረ ብላ አሊያ ግራ ገብቷት ጠይቀቻት። ያው እንግዲህ ምን ላርግ ብለሽ ነው እማ የናታ፣ ሁሉ ነገር ያመጣችው እኔ፣ ወደ ትልቁ ቤት ከተመለስኩኝ ሻይንን እንዳይገባ ልታደርገው ትችላለች፣ እና ያው ትንሽም ብዩለሱ አዝን ልለታለሁ ስትላት፣ አሊያ ትኩር ብላ እያየቻን ነው። በቃ ትንሽ ረፍትናርክ እየተባሉ ናቸው። በሌላ በኩል እጅመል እስር ቤት ሆኖ ቅርብ ጊዜ ስለተፈጠረው ውዥንብር ሰማ። ይህም ደግሞ አብዛኛው ድርጅቶች በነ አልቦር ቀጠናው ውስጥ ንብረቶቻቸውን እቃዎቻቸውን በሙሉ እንደማያሳልፉ ነበር የሰማው። ማለት እንዴት ሆነ? ጂያንን ሳያስፈቅዱ ይሄ ማለት ይሁን ነገር ሆኗል ማለት ነው። በእርግጥ ይሄን ካምፓኒ በደንብ አውቀዋለሁ። ጥሩ ጥሩ፣ መቼ ስንሳት፣ ጥሩ ጥሩ። እሺ እሺ፣ ዋናው ነገር ጂያንን መዳፈራቸው ነው። አዎ ከዚህ በኋላ ያላቸው ሁሉ ነገራቸው እየተመናመነ ይመጣታል። ምንም አይነት ስህተት እንዳሰሩ ሺ፣ ግን ዋናው ነገር ደካማ ጎናቸው ማወቃችሁ ነው። በሱ በኩል ገብታችሁ ታጠቋቸዋላችሁ፣ እያለ እጀመል እየተነጋገረ ነበረ ስልክ። በሌላ በኩል ጂያን ወደ ቢሮ መጣ። ከሀያ ቆመዋል፣ ሀሊስ ፊት ለፊቱ ተቀምጦ ነበረ። ለእኛ የሚያከፋፍለውን ድርጅቶች እንዳለ ለእኛ ማከፋፈል አቆ ድርጅታችንም ብዙ ነገር እያጣ ነው የሚገኘው። አዎ ቀስ በቀስ እየተዳከመ ይገኛል። ምክንያቱም አብዛኞቹ ከኛ ጋር መስራት አቁመዋል ሲለው ነበረ። ማለት እኛ የቀረብነውን የተለየ ሀሳብ አልወደዱትም? ምን ጥቅም እንደሚያገኝ ብሎ ጂያን ጠየቀ። ከዛ ከሀያ ይስቃል። እውነት ለመናገር ይሄ ጉዳይ የሚያስቅ አይደለም። ይቅርታ አድርግልኝና ጂያን፣ ምንም አያስቅም። በዚህ ጉዳይ መቀለል የለብንም። ሰዎቻችን በጣም እየፈሩ ነው። አከፋፊዎችን ፍራት ውስጥ ገብተዋል። በፍራት የተነሳ ከኛ ጋር አለመስራትን መርጠው ይገኛሉ። የጎሳ መሪዎቹ በጣም አስቸጋሪ ሁኔታ ውስጥ ከተዋቸዋል። እኛ አልቦር እንደመሆናችን መጠን በሌላ አሰራር መቅረብ ነው ያለብን በማለት ሀዲስ ተናገረ። ነገራቸው እያንዳንዳቸውን አወራቸዋለሁ ብሎ ጂያን ተናገረ። እኔም እንደዛ ፈልጌ ነበር፣ እንደዛ አስቤ ነበረ። መጀመሪያ እሱን አናግሩት ብዬ ነበረ፣ ግን ነገሩ ሌላ ነው አለው። ማለት ምን ተፈጠረ ብሎ ጂያን ጠየቀ። አንድ መውጫ መንገድ ብቻ ነው ያለው። እነሱ እንደነገሩኝ ከሆነ ሻይንን ሊያናግሩት ይፈልጋሉ። እያለኛ ሻይንን ብቻ ማናገር ሲለው ከያደነገጠ እንዴት እንዴት እያለ ጂያን እየጠየቀ ነበረ። አዎ ሻይንን ማናገር ይፈልጋሉ ብሎ እየነገረው ድንገት ሰዳከት ተደውሎ ተነገራት። ሐሰን ወንድሟ ደውለው ከእኛ ጋር የሚሰሩ ድርጅቶች እንዳለ ከእኛ ጋር መስራት አቁመዋል እያላት በዚህ ሻይን ሊገባ እንደሆነ ይነግራታል። እህቴ በጣም ብዙ ችግር እየመጣብን ነው ያለው፣ እንዴት እንደሆነ እንዴት እንደምናስተካክለው አላውቅም። ነገር ግን ሻይንን ብቻ ሊያናግሩት ነው የሚፈልጉት ከኛ ውጪ እሱ ከእነሱ ጋር መደራደር እንዲችል አላት። ነው ይለ ጃኔት ነው ያለው አለችው። ከአዲስ ጋር እያወራ ነው ስለዚህ ጉዳይ አላት። ጥሩ ከየጀመል ጋር እንድገናኝ አመቻችልኝ አለችው ሐሰን ከዛ እረ እህቴ ይቅርብሽ ይላታል። አመቻችልኝ ነገርኩህ እኮ ትለው አለች። እነ ጂያን እና እነ ካያ እየተጨቃጨቁ ናቸው። ካያ ሻይን የሆን ነገር ቢያውቅ ይነግረ የነበረ እሱ አያቅም እያለ ለጓደኛው እንደሞ ወንድሞ ለሚያየው ለሻይ ይከራከራል። ይመከርለታል። ሀዲስ ደግሞ ትንሽ መጠርጠር አለብን እያለ ነበረ። እሺ እንጠብቃለን ይላል ጂያን። ምን ነው የምንጠብቀው ብሎ ካየ ይጠይቃል። ሻይን የሆነ ነገር እስከሚያደረግ ድረስ እንጠብቃለን። ከዛ በኋላ ነው የሆነ ነገር ማድረግ የምንችለው። ምክንያቱም ምልክት መስጠት የለብንም ሻይንም ቢሆን እኛ ስለዚህ ጉዳይ እንዳወቀ መወቅ የለበትም ብሎ ጂያን እየተናገረ ነበረ። ሻይን ለራሱ ግራ ግብት ብሎታል። በፍቅር እየሟሟ ነው። በምሽት የሆነ ቦታ የሄድና ራቱን ከበላ በኋላ ቁጭ ብሎ ለሰዓታቶች ሲጠጣ ነበረ። አሁንም ቢሆን በናሬ ፍቅር እንደተንገበገበ ነው። ቀጥታ በደንብ ከጠጣ በኋላ እየተንገዳገደ ሰክሮ ወደ ቤት እየመጣ ናሬ። በሌላ በኩል የባሏ ቤት ገብታ የምታስበው ስለ ሻሂን ነበረ። ጃም በሌላ በኩል ደግሞ ማታ ላይ ወደ ፍቅረኛው ሚኔ ቤት እየመጣ ነው። በሩን አንኳኳ። እሷ ግን ለመክፈት ፍቃደኛ ያላለች ሚኔ ሚኔ፣ ባክሽኔ በሩን ክፈቺ እያላን ነበር። እሷ ግን በር ጋር ቆማ እያለቀሰች ነበረ። ለመክፈት ፍቃደኛ እየሆነች አይመስልም። በጣም ፈራች። በጣም እየፈራች ቀስ ብላ በሩን ከፍታለት። ምን ፈለክ እያለችው ነበረ። ድጋሚ ወደ ቤቷ እንዲገባም ከዚህ በኋላ ፍቃደኛ የምትሆን አይመስልም። ክብሯን ተመልካቾች ዘውድ ድራማ የተከታተላችሁ